ሰላም፣ ጤና ይስጥልን፣ ክቡራን ዩቲዩብ ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አሜሪካ የቢሾፍቱ አውሮፕላን ማረፊያ ፕሮጀክትን እንደምትደግፍ በይፋ አስታወቀች። በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ላይ ያለውን ጫና ለማርገብ እና የሀገሪቱን የረዥም ጊዜ የአቪዬሽን እድገት የማስጠበቅ ዓላማ ላለውና በኦሮሚያ ክልል በቢሾፍቱ አስር ቢሊዮን ዶላር ወጪ ለሚገነባው ዓለም አቀፍ ኤርፖርት ፕሮጀክት፣ አሜሪካ ድጋፍ እንደምታደርግ በይፋ ገለጸች። የአሜሪካ የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ ከተባበሩት መንግሥታት ድርጅት ጠቅላላ ጉባዔ ጎን ለጎን በሰጡት መግለጫ እንደተናገሩት፣ የአሜሪካ ዓለም አቀፍ የልማት ፋይናንስ ሌሎችም ተቋማትም ፕሮጀክቱን እየደገፉት ነው። አማካሪው መስከረም 15 ቀን 2018 ዓ ም በይፋ በተደረገ መግለጫዎች መግለጫቸው ከኢትዮጵያ በቀጥታ ወደ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ተመለስኩ። ለአዲሱ የኤርፖርት ፕሮጀክት ስለምናደርገው ድጋፍ ተነጋግረንበታል። ይህ ኤርፖርት ምናልባትም በአፍሪካ ትልቁ አውሮፕላን ማረፊያ የሚሆን ሲሆን፣ በዓለም ላይ ካሉት ትልልቅ ኤርፖርቶች አንዱ ይሆናል። አስር ቢሊዮን ዶላር ምናልባትም የበለጠ ገንዘብ የሚፈልግ ፕሮጀክት ነው ብለዋል። የአሜሪካ የአፍሪካ ጉዳዮች ከፍተኛ አማካሪው ቡሎስ፣ የቢሾፍቱ ዓለም አቀፍ ኤርፖርት ፕሮጀክት የተባበሩት መንግስታት ድርጅት ጠቅላላ ጉባኤ እና ሌሎች ተቋማት እየደገፉት ነው ሲሉም ተናግሯል። በተጨማሪም የአሜሪካ ፕሬዚዳንት ትራምፕ አስተዳደር የአፍሪካ ፖሊሲ ውጤት ማሳየት ጀምሯል ያሉት አማካሪው፣ ከእርዳታ ወደ ንግድ በመሸጋገር የንግድ ሽርክናዎች በማጎልበት ላይ ይገኛል ሲሉም ገልጸዋል። ፕሬዚዳንት ትራምፕ ከእርዳታ ወደ ንግድ እየተሸጋገረ ያለውን የአፍሪካ ፖሊሲያቸውን በአኅጉሪቱ ውስጥ ጠንካራ አጋርነት በመፍጠርና በመደገፍ ላይ ይገኛል ብለዋል። ይህ በዚህ እንዳለ ቡሎስ፣ ከቦይንግ ጋር በተያዙ ከበርካታ ፕሮጀክቶች ጋር ተቀራርበን እየሰራን ነው። ቦይንግ እንደምናውቀው ከኢትዮጵያ አየር መንገድ ጋር ትብብር ያለው ሲሆን ሌሎችም ብዙ መሰል አጋርነቶች አሉ፣ በማለት አስረድተዋል። ከሁለት ሳምንታት ቀደም ብሎ የኢትዮጵያ አየር መንገድ የቢሾፍቱ ዓለም አቀፍ ኤርፖርት ፕሮጀክት አስመልክቶ በአዲስ አበባ ስካይ ላይት ሆቴል በአካሄደው የባለ ድርሻ አካላት ውይይት የግንባታ ፕሮጀክት ዝርዝር፣ የፋይናንስ የአሰራር አወቃቀሮች ይፋ ያደረገ ሲሆን የገንዘብ ሚኒስትር አቶ አህመድ ሽዴ የአየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው እና የባለ ብዙ ወገን አበዳሪዎች ተወካዮችም ተገኝተው ነበረ። በውይይቱ ላይ የቀረቡት ሰነዶች ለፕሮጀክቱ የፋይናንስ ምንጮች ይሆናሉ በሚል የሚጠበቁበት ከኮሪያ፣ ከጃፓን፣ ከቱርክ፣ ከእንግሊዝ፣ ከአውሮፓ፣ ከአሜሪካ፣ ከቻይና፣ ከሌሎች ያልተገለጹ መደረሻዎች ምንጮች መሆናቸውንም ይጠቁማሉ። የሪፖርት ፕሮጀክት በገንዘብ የሚደግፉትን የሚያብራራው እቅዱ ዋነኛው በስራ ላይ የሚያውለው የኢንጂነሪንግ የግዥና የኮንስትራክሽን ተቋራጭ የሚመራ የኤክስፖርት ብድር ኤጀንሲ ኢሲኤ የፋይናንስ ሞዴል መሆኑን ያሳያል። በዚህም አካሄድ የኢንጂነሪንግ የግዥና የኮንስትራክሽን ኮንትራክተሮች የጨረታው አካል ሆነው የኤክስፖርት ብድር ኤጀንሲ ጋር ቅሩኝነት ያላቸው የፋይናንስ ፓኬጆችን ማቅረብ ይጠበቅባቸዋል። የግምገማ መስፈርቶች የግንባታ መጪዎች ወጪዎች 70 በመቶ፣ 30 በመቶ በፋይናንስ ወጪዎች ላይ መሰረት በማድረግ ይወሰናሉ። ይህ ስርዓት ጥራትን ከአስተማማኝ የፋይናንስ ስርዓት ጋር ለማስተሳሰር ታልሞ የተበጀ መሆኑንም ተገልጿል። በኢትዮጵያ አየር መንገድ የተሾመው የፋይናንስ አማካሪና የኤክስፖርት ብድር ኤጀንሲው የሚያስተባብሩት ባንኮች የቴክኒክ መመዘኛዎች እንደሚወሰኑም ተብራርቷል። የቢሾፍቱ ዓለም አቀፍ ኤርፖርት ፕሮጀክት ሙሉ በሙሉ በኢትዮጵያ አየር መንገድ ግሩፕ ባለቤትነት የተያዘና ለዚህ ሲባል በሚቋቋሙ ልዩ ኩባንያ ስራ እንደሚተዳደር እንደሚያደርግ ይፋ የተደረገ ሲሆን ሁሉም የፕሮጀክት የገንዘብ አስተዳደር በዚሁ ኩባንያ ስራ በማድረስ ስር በማድረግ ለገንዘብ አቅራቢዎች አጋሮች የፕሮጀክቱን የፋይናንስ ነጻነትና ግልጽነት ያረጋግጣል በሚል በመታመኑ የተደረገ በመሆኑም ጠቅሷል። የቢሾፍቱ ሜጋ ሪፖርት ሁለት መቶ ሰባ አውሮፕላኖች በአንዴ ማቆም እንደሚያስችል እንዲሁም የአየር መንገዱ ግሩፑን የካርቦን ልቀትን በ15 በመቶ እንደሚቀንስ በአመት 3.7 ቢሊዮን ቶን ጭነት የማጓጓዝ አቅም እንደሚኖረው እና አጠቃላይ የፕሮጀክቱ ወጪ አስር ቢሊዮን ዶላር እንደሚሆን መግለጹ መዝገባችን ይታወሳል። ሪፖርቱ በአጠቃላይ አንድ ትልቅ ተርሚናል፣ ከ270 በላይ አውሮፕላኖች ማቆም የሚያስችል የአውሮፕላን ማረፊያ ስፍራ፣ አራት የአውሮፕላን መንደርደሪያ ስፍራዎች፣ አዲሱን የኤርፖርት ከተማ በቀጥታ ከአዲስ አበባ ቦሌ ኤርፖርት ጋር የሚያገናኝ ፈጣን የባቡር መንገድ፣ ፈጣን የአስፋልት መንገድ፣ የአውሮፕላን ጥገና ክፍሎች፣ ጋርጎና ሌሎች ተጨማሪ መሠረተ ልማት ግንባታዎች እንደሚያካትትም ተገልጿል። የመጀመሪያ ግንባታ በሁለት የአውሮፕላን መደርደሪያዎች፣ ሌሎች መሰረተ ልማት ግንባታዎች ተጠናቆ እንደ ኤሮፓያን አቆጣጠር በህዳር ወር በ2029 ስራ እንዲጀምር እንደሚጠበቅም በመጀመሪያ በምዕራፍ በሚከናወን ግንባታ ብቻ በአመት 60 ሚሊዮን መንገዶች እንደሚያስተናግድ መንገደኞችን እንደሚያስተናግድም ተናግረዋል።